ሰላም ጤና ይስጥልን። የተወደዳችሁ እና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ሁላችሁም ባላችሁ በሰላማችሁ ብዘት ብዘት ዝት ይበልልን። በዓል እንዴት ነበር? በዓል እኛ ጋር በጣም አሪፍ ነበር፣ እግዚአብሔር ይመስገን። እናንተም ጋር አሪፍ በዓል እንደሚሆን ተስፋ አለን እና እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን፣ ሁሉ ሰላም ሁሉ አማን ሰላማችሁ ባላችሁበት ብዝት ይበልን። ያው ይሄን ቤተሰብ ሰብስክራይብ አድርጋችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው አበረታቱን። እስካሁንም እያበረታታችሁ ነው፣ እዚህ ድረስ ነው። አሁንም ደግሞ አበረታቱን። ያው 50 ሺህ ልንገባ ትንሽ ትንሽ ትንሽ ነው ይገባ፣ ዛ በቃ በቅርብ በዚህ በዚህ ቀን እንገባል ብለን በዚህ በቅርብ ቀን እንገባል ብለን ተስፋ እናደርጋለን። እንደምታስገቡንም አንጠራጠርም እና በቃ እንወዳችኋለን። ዛሬ በአዲስ ነገር መጥቻለሁ። ውድ ባለቤቴ ትንሽ መለኛው መሌ የኔ ውድ ቤተሰብ የኔ ውድ ባል ትንሽ ታሞብኛል። ትንሽ እና ትንሽ እንትን ላረገ ማለት በቃ ትንሽ የሆነ የባህል ሆን ብቻ ላቅም ትንሽ እንትን ከሕክምና ምናምን ላደርግለት ነው ወይ ደግሞ ሌላስ ሕክምና የሚያደርግለት ሰው ፈልጋለው መጥቶ ሕክምና ሊያደርግለት አድርጋለሁ። ትንሽ ራሱን አሞታል ማለት ነው። ሁላችሁም ፈጣሪ ማርልሽ በ ትንሽ ራሱን አሞታል። አሁን እንዳጋጣሚ መኝታ ቤት ያው መኝታ ቤት ከልጁ ጋር ጋደም ብሏል ተኝቷል። እና እሱን እዚህ ጠርቼ ሳሎን ላይ ጠራውና ነው እንግዲህ ሕክምና የሚደረግለት፣ ሕክምናውን አብረን ምና ይሆናል እና ወደ ሳሎን እንግባ

ማለት ሀሳብ የሚጠይቅ ቤት ና እንዳጋጣሚ ማለት ነው እንትን ነው ይሄ ለእኔ የመጣ ነበር ማለት ነው። ለእኔ ሐኪም ቤት ላይ የተሰጠኝ የቀረውን ነው ይዘን የመጣ ነው፣ እና የቀረውን ነው ይዘን የመጣ ነው። ሲያመው የመጣ ሀሳብ በቃ ለምን እኔ ለምን ሕክምናውን ያላደርግለትም ብዬ ነው። እንደማደርግለት ደግሞ ተስፋ አለኝ። እሱም እምቢ እንደማይለኝ ባለሙሉ ተስፋ ነኝ ማለት ነው። እስኪ እንዴ የተማሩ ብቻ በተማር የተማረ ማለት በተማሪ ፊልድ አይደለሁም፣ ግን በፊልዱ ብቻ ማን ነው የሚሰራው? እኔም ለባሌ ዶክተር ነኝ በዬ ዛሬ ያው ጓንት እያስገባን ነው። ጓንት እያስገባን ነው እና በቃ በደምብ አድርጌ መርፌ፣ የሚያስፈልገው መርፌ ነው ያመጣሁለት። አሪፍ ነው። በደምብ አድርጌ ወገዋለሁ። በደምብ አድርጌ አባት እ የምችለው እንደ ግን አይሰማኝም ተይቶ ነው ከልጁ ጋር እራሴን አሞኛል ሲለኝ፣ ትንሽ ሳይሆን ትኩሳት ነገር አለበት።

ሲገረዝ ለራሱ ለራሱ ለራሱ ነው የተሰጠው። ለጭጭ ጌታ ነው ምስክሬ፣ ነው ለጭጭ የራስ ብታት ማለት ሲገረዝ ነው። ይሄን ማመም ማስታገሻ ስለሆነ በክኒታ የሚገባ ነው እና ዛሬ ባባሌ ይገባለታል ማለት ነው። ገባበት። oh. ላላችሁ ለራስ መታት አሪፍ ነው፣ ቀዝቃዛ ያደርገዋል። አለ አይደል ይቻላል፣ እንደዛም ይቻላል። ግን ደሞ ውሃ ነው ብቻ አላቀመዳት ነው ዶክተር ስለወለጥ ቴክስት አርጉ ሊኖ መድኃኒቶችን አዞ ነው እና ይሄንን ዊግ ይዘኛል። ፍንጭ ቅጥ በጣም ሞታል። በየሱስ ማታ ስላልተኛ ነው ነው ነው ያደረው። ለምን ልጅ ከልጄ ጋር ልተኛ ብሎ ማታ ከልጁ ጋር እና ልጃችን ቀንቀን ነው የሚተኛው ማታ ማታ ቁጭ ብሎ ነው መጣእሱ ካልተቀሰቀሰ እንዲህ ካልተቀሰቀሰ አይሰልምም። በቃ ከተኛ በኋላ ጦርነት ቢነሳ

ይህን መድኃኒት ስጡ ሲለኝ በቃ ሳነበው መድኃኒቱ ልሽ አንዳንድ ጊዜ የሚያደርግ ይሄ ደግሞ ወይ ማሀደር

አንተ ዛ ልጅ ነህ? እንደው ወደዚህ ወደዛ ምትከረከርብኝ፣ አንተ መርፌ ትፈራለህ እንዴ? ቆይ ቆይ፣ ቁጭ በል ዶክተር ማህደር ለህ ትለጥፋለህ፣ ሁሉ ነገር ታስገባለህ። ቁጭ ብዬ ነው

ሰላም ሰላም የተወደዳችሁ እና የተከበራችሁ የእኛ ቤተሰቦች እንዴናችሁ? ሰላማችሁ ብዝት ይበልኝ። እንግዲህ ዛሬ የመርፌ ልትወጋ ነበረ የነበረ ያው ይህም ግን ትምህርት ነው። አንደኛ ትምህርት ነው። ትምህርቱ ምንድን ነው? ነበርኩ መድሃኒት አይደገር ሚስጥር ነው

ደስ የሚል ፍራንክን የሰራሽው አስተማሪም ፕራንክም ነው። ያው አንዳንድ ሰዎች የገጠርም የሆን የከተማ በቃ ቶሎ እንዲሻል ከጎረቤት ተቀብሎ መድኃኒት የሚወጣለው ያ ሳይሆን ተመርምሮ በአግባቡ ተመርምሮ የአመዳኒት መውሰድ ያለበት ብይ ነው መድኃኒት ለመመርመረ ለማንኛው፣ እሱ ይመርመራል። ከመድኃኒታችን ጋር ያገናኛ- የሰው ልጅ ታሞ መድኃኒቱ ሲያገኘ ነው መድኃኒት፣ ደግሞ መድኃኒት ሲሆንለት ነው መድኃኒት። ሁላችሁም ከመድኃኒታችሁ ጋር ያገናኛችሁ። እንወዳችኋለን፣ እናከብራችኋለን። ይህን ቤት ሀምሳ ሺ አስገቡ ከዛ ስልሳ ሺ ሰባ ሺ መቶ ሺ እንቀሰቅሰዋለን። እንወዳቸዋለን።